ቃል እንድትገቢልኝ ይፈልጋለሁ። የምን ቃል? ቤዛ፣ ቤዛ፣ ቤዛ፣ ቤዛ፣ ቆይ። አሁንም እዚህ ጉዳይ ውስጥ ገብተህ እንኳን ቤዛ ነው የምትለው? ስለሷ ነው የምታስበው? አንቺ ብቻ ነሽ ታውቂያለሽ፣ አይደል? ለችግር ጊዜ ማትረሳኝም አይደል? በቃ አትሽብኛል እንዴ? ምን ባንቺ እናድዳለሁ። በዛ ገልቱ ነው እንጂ። አስቢ እስኪ ይሄ ሰውዬ ቢሞት ኖሮ እድሜ ልኩን እዛ እስር ቤት ነበር የሚሆነው ማለት ነው። እናት አሳድጌ እዋሸሻለሁ። ቆይ፣ ልጅቷ ግን ምን ፈልጋ ነው የመጣችሁ? የቷ ልጅ? የምትከታተል ናታ፣ እቺ ቲጂ ያልሽ ዳግመኛ ላትመለሽ ጥርግ ብለሽ እሺ። ከዛም በኋላ ግን ተመልሰሽ ወደ ሕይወቴ እንዳትመጭ። ባለፈው ለምን አልፈልግም አልሽ? እያወራን ያለ ነው ስለ አሁን ነው። አልገባኝም። ቆይ ለምንድን ነው አሁን ያ ቪዲዮ ያስፈራሽ? አያገባሽም። የምሸጠውን እቃ ለምን እንደምሸጠው ማወቅ መጥፎ ነው? ቆይ ገንዘብሽን አይደል የምትፈልጊው? ታውቂያለሽ፣ በአሁኑ ሰዓት ይህ ቪዲዮ ከአንቺ ይልቅ ለሱራ ፊልም ይጠቅመው ይመስለኛል። ደግሞም ከአንቺ የተሻለ ዋጋ እንደሚሰጠኝ በጣም እርግጠኛ ነኝ። የምርጥ ነሽ። ልትጅ ነው። አዎ፣ ከዚህ በኋላ አንተ ምንም ብትሆን ተመልሼ አልመጣም። እርግጠኛ ነች ተመልሽ አትመጪም? አዎ እርግጠኛ ነኝ፣ ተመልሼ አልመጣም። ቁጫይ ለቤዛ ያደረኩትን ነገር እኮ አንቺም ብትሆኝ እኮ ማድረግ አይቀርም። ይሄንን ሽምከላህ ነው ደዛድርግ አሁን መሰለህ። አፈቅርሻለሁ ብዬሽ ለቤዛ ልነገራት አስቤ ነበር። ምን ትኛለሽ? ሳሚ ለቤዛ ሲል ራሱን አሳልፎ እስር ቤት ገብቶ ነበረ። በዚህ የተነሳ ያች ልጅ የተባለችው ምቀኛ የተለያየ ማስረጃዎችን ቀርጻ እያስፈራራቻቸውም ነበረ። እንግዲህ ቤዛን የሆነ ቪዲዮ ቀርጭሻ አለው በዚህ ደግሞ እንደራደር ብላትም ነበረ። ቤዛ በወቅቱ አልተስማማችም፣ በዛ ቪዲዮ መደራደሩን። ነገር ግን ሳሚ እንደምንም ብሎ ተፈቷል። ያስፈታውም እንግዲህ እያ ሱራፌል ነው መጀመሪያ ያንን ባል መሆንሽን አንቺ እና እኔ ባለቤትሽ እንደሆንኩኝ መክዳት የለብሽም። በእርግጠኝነት ደግሞ እኔን ከፈታሽኝ ቲጂ በቀረጸችው ቪዲዮ አስፈራራሽ አለው እና ግዴታ የኔ ሚስት ሆንሽ መቀጠል አለብሽ። ያለ እዛ ደግሞ ሳሚ የማይፈታም አንቺን መስሬት ትገቢያለሽ፣ በማለት ሱራፌል ያስገድዳትና እና እሷ እሽ ብላ ባሏ መሆኑን አምና እንድትቀበልና እንድትቀጥል ያስገድዳታል። በዚህም የተነሳ እንግዲህ ሳሚ እሰይ እንኳን እሻለሁ፣ እንኳን እስር ቤት አልገባሽ። ለማንኛውም ከቲጂ ያለውን ቪዲዮ ደግሞ እንዴት አድርገን ማጥፋት እንዳለብን እናስብበታለን። ለማንኛውም በወቅቱ ከሱራፌል ጋር መስማማትሽ የተሻለ ነው በማለት ጥሏትም ነበር የሄደው። ሉሲ ወደ ክፍለ ሀገር ሄዳ ነበረ። እኔ ከዚህ የመጣሁት ሳሚን ብዬ ነው። ሳሚ ግን እኔ እሱን ብዬ ብመጣ ምንም ዞር ብሎ እያየ ስላልሆነ ምንም መቀመጥ ዋጋ የለውም በማለት ተነስታ ሄዳ ነበር። ነገር ግን ሳሚ እስር ቤት ገብቷል በተባለችበት ጊዜ ጓዟን እንዳለ ሸክፋ ነበር የመጣችው እስር ቤት ብቻውን እንደዛ ተሰቃይቶ መይታ አልፈለገችም። በሌላ በኩል እንግዲህ ቲጂ ያቺ የቤዛ እህት የሆነችው ወይም ደግሞ ገና ተመሳሳይ የሆነችው ሉላ የምትባል እንግዲህ ከአክስቷ ጋር ሆና የምትኖረውን ወደ ቤዛ ቤት ይዛት እንድትመጣ እና በቤዛ ገብታ ሁና ሁሉን ነገር ሀብት ንብረት እንዳላት አጠቃላይ የቤዛ የሆነውን ነገር በራሷ ስም አዙራ እንደፈለግሽ በሽ ያለ ኑሮ ትኖሪያለሽ እና እኔ ልግዛሽ፣ እንደራደር እና አንድ ላይ እንስራ እያለቻት ነው። ሉሊት በዚህ ሀሳቧ ምንም አልተስማማችም። ሲጀመር ሉሊት እኔ ገንዘብ አልፈልግም፣ ለገንዘብ ስል ደግሞ ራሴን የምሸጥ ሰው አይደለሁም። ቀስ ብዬ ሰርቼ አድጋለሁ እንጂ ከሰው ሀብት ላይ እንደዚህ ያለ አልጠለጠልም በማለት እንግዲህ ቲጂን አልሰራም ብላት አለች። ነገር ግን አክስቷ በጣም የጥቅም ሰው ናት እና በዚህ ሀሳብ ላይ እንግዲህ እንድትስማማ አብራት እንድትሰራ እያደረገች ነው። ይህንንም እንግዲህ ገና ድርድር ላይ ናቸው። ቤዛም እንግዲህ ፊት ለፊቷ ደቅን ብላ ባል ነበረ። ቲጂ እንደው እህቴ እንዴት ነች ሰላም ስታቀር ብላት እንግዲህ ብላት እንግዲህ ሰላምታ ምንድናለች ቤዛ እንደው እህት አባሽ ጥፋ በላ ስትረግማትም ነበረ። እህት ይጥፋ እን ያለቻት እንግዲ ምክያቱም ያችቲች አስመሳይ ነበረች። ዛ በጣም ትወዳ ጓደኛው በጣም አቅርባት ሁሉ ነገር ብላ ያቀረበቻት ጓደኛናት። በመጨረሻ መንግድ የነከሰቻት ቢሆንም በያዛቸው ቪዲዮ እንደራዳር አዳርነስ ማማ ብላት ሳለ በወቅቱ ቤዛ አልተስማማችም። በዚህም የተነሳ ስላልተስማሙ ጥላት ነበር የሄደችው። ሉሲም ከገጠር ከመጣሽ በኋላ ሰተት ብላ ሳሚን ለመጠየቅ ነበር የሄደችው ወደ እስር ቤት። እስር ቤት ከሄደችን በኋላ እንግዲህ ሳሚ በቃ መጨረሻ እንደዚህ የሆነ አይደለም። አሁንም ለዛች ቤዛ ስትል ነው አይደል የታሰርከው? ምንድነው ጉዳዩ ትለዋለች። ያው ታውቂያለሽ፣ እኔ እና ሱራፌል አንስማማም። በቃ ስንጣላ ተደባደብን። የዛሬው ግን ከሁሌ ጊዜው ጭቅጭቃችን እና ድብደባችን እየተለየ ነበረና ከዛ በቃ መሬት ላይ ጥሎኝ ሲደበድበኝ አንስቼ በጠርሙስ ጭንቅላት አልኩት እና አሁን እሱ እንግዲህ ሆስፒታል ውስጥ ነው ያለው ኮማ ነው ያለው ብሎ ይነግራታል። ሉሲ እንደዚህ ብሎ ሲነግራት ግን አላመነችም። አንተ እዛ መሬት ላይ ተዘረማ እንደዛ እየደበደበ በእርግጠኝነት ተነስታ ደው በብርጭቆ ጭንቅላቱን አትፈነክተውም ብላ ጠርጠራ ጥለው ነበር ሄደችው። እንዳላቸውም እንግዲህ በቃ የራስ ጉዳይ ትለዋለች። እሺ እባክሽን አደራ ቢይዛን እና እንደውም ደግሞ እህቴን ይላታል። የችግር ጊዜማ እኔ ያው ትዝላለሁ ግን ደህና ስትሆን ደስተኛ ስትሆን ምንም አይነት ችግር ሳይገጥም በቃ እኔ አትፈልገኝም አትጠራኝም። ሲጀመር አንተ ድሮም በቃ እህት እንደሆነ እረስታታል። ቤዛ ቤዛ ቤዛ ብቻ ነው የምትለው። ስለዚህ አያገበኝም በማለት እንግዲህ እስር ቤት የነበረውን ጥለው ነበር የሄደች። አያገበኝም በማለት ግን ሰተት ብላ ወደ ቤዛ ነው የሄደችው። ቤዛንም እንግዲህ ሉሲ ከመጣች ምናልባት አብራሽ እንድታድር ነግራታለሁ፣ ጠይቃታለሁ ብሏትም ነበረ። እንግዲህ ወደ ቤዛ ቤት ከሄደች በኋላ ምንድን ነው የተፈጠረው ነገር ብላ ሉሲ ቆጣ ቆጣ እያለች ቤዛን ስታናግራት፣ ቤዛ ደግሞ በጣም የዋህና ቀልድ ስለሆነች ቆይ ሉሲ፣ ምንድን ነው በእኔ የተናደድሽ? ብኝ ነው እንዴ? ምንድን ነው ብላ ተጠይቃታለች። ሉሲም አዎ፣ ተናድጄብሻለሁ። ሳሚ እስር ቤት የገባው ባንቺ ምክንያት ነው አይደል? ብላ ስትጠይቃት በቃ ሱራፌልን የመታው እኔ ነኝ፣ እሷ አልመታውም፣ ጭንቅላቱን በጠርሙስ የመታው እኔ ነኝ ስትላት እውነትን ታውቃለች ማለት ነው። ለማንኛውም መሄድ አለብኝ በማለት ሰተት ብላ ተመልሳ ደግሞ ወደ እስር ቤት ትሄዳለች። ሱራፌልም እንግዲህ በጣም ደህና ነው ጤንነቱ አሁን ተመልሶለታል ወደ ድሮው ህይወቱም ይመለሳል። እንግዲህ ከምንም ነገር በፊት ፖሊሶችም ከመምጣታቸው በፊት አንቺን መሄድ ፈልጓል ብላ ነበረ ሉሲ የመጣችው ወደ እዛ ቤት ግን ለምንድን ነው ሐኪም ቤት ቅድም ድርሰው ስታዩ በጣም ደንግጠሽ የወጣችው ስትላት እኔ እንጃ በቃ። ድጋሜ እንደ ከዳኝ ሳቅ ሰውነት የበላ ውርራ ላይ ለዛ ነው ጥዬ የወጣሁት፣ ማለት ነበር የመለሰችላት ሉሲ። እንግዲህ በቃ ይዞሽ ጠንከር ምናምን በማለት ጥላት ትወጣለች ማለት ነው። ሉሲም ከሳሚ ጋር ካገኘችው በኋላ እውነቱን አወቅኩት፣ አንተ አልደበደብከውም፣ እሷ ናት ትለዋለች። እንዴት አወቅሽላታል? በቃ ነገረች በማለት እንግዲህ ጥለው ትሄዳለች። ሲጀምር ባክሻ አደራሽን እህቴን ምናምን ሲላት ያው ነግረሻታል ወይ እስር ቤት እንደገባሁ ሲላት፣ ግን ምንድን ነው ያለችው? እስር ቤት እንደገባ አልነገርኳትም፣ ግን እስከ መቼ ተደብቆ ይቀራል? የሆነ ስራ ምናምን ያለችው አላመነችም ብለዋለች። ኮቻዬ በጣም ማመሰግነው ብለዋል። እንግዲህ እስር ቤት መሆኑን ስላልነገረቻት ተደስቶ ነበረ። ግን ደግሞ የእውነቱን እነግራታለሁ ምክንያቱም ላትመለስ ትችላለ ብለዋለች። እንዲህ ብሎ ደንግጦ ነበር። በመጨረሻም እንግዲህ አድሬት ከዛች ዘርፌ ጋር የምትማከረውን ነገር ከተማከረች በኋላ ሉላ የምትባለዋን ወደ ቤዛ ቤት እንድትሄድ ታማከራታለች። እንግዲህ የሉላ አክስትም ከቲጅ ጋር የሰሩትን እንዲሁም ደግሞ ያወሩትን ነገር ይመካከራሉ። ወደዛ ቤት አልሄድም ባሏ የሚገላት ከሆነ ሚስቱን እኔን ራሱ መግደሉ አይቀርም እና ምንም አልሄድም ብላ እምቢ ትላታለች አክስቷን። አክስቷ ደግሞ እንግዲህ ገንዘብ ትወዳለች መሰለኝ ለገንዘብ ስለሆነ እዛ ድረስ የምትሄጂው፣ ግዴታ መሄድ አለብሽ።። ይሄ ነገር ሕይወቱን ይቀይረዋል። ሀብታም ትሆናለሽ፣ ትምህርትሽን በደንብ ትማሪያለሽ እያለቻት ነው። እንግዲህ ሉላ መሄድ አትፈልግም፣ ቢሆንም አክስቷ እንደምንም ብላ ማሳመኑ አይቀርም። ይህችም እንግዲህ ካፌ ቁጭ ብላ ቆይታ ላይ ይህንን ቪዲዮ ምንድ ነው ማደርገው? ምን እጠቀምበታለሁ? ልጣለው ወይስ ምን ላድርገው እያለች እንግዲህ ቁጭ ብላ እያወራች ነበረ። በዛ የተነሳ ደግሞ ሉሌትም እዛ ካፌ ስለምትሰራ ታገኛታለች። አሁንም እየተከታተልሽ ነው አለቻት። አይ አይደለም ለስራ ነው የመጣሁት፣ በማለት ነበር የመለሰችው። ለማንኛውም ባትከታተኝ ጥሩ ነው፣ ግን ደግሞ ካፌ ሰው መጡ ቁጭ ስል ልታዘኝ እንጂ የሚባለው እንደዚህ ያጫው አለቻት። ለስኪ ቁጭ በይ እና እናውራ። ያው አክስትሽ የነገረችሽ ይመስለኛል ሁሉም ነገር ስትላት፣ ነግረኛለች ሁሉም ነገር፣ ግን ደግሞ እዚህ ጋር መቀመጥ አይፈቅድልኝም ነው ያለቻት። ግን እኮ ያው ቤዛ በጣም ሆቴል አላት ቤት አላት እያለች አሁንም ሀሳቧ እንድትቀየር የተለያዩ ምክንያቶች ስታቀርብላት፣ ያቺ ግን እምቢ ነው ያለችው። እንግዲህ መታ አክስቷም ያው በግድሽም ቢሆን መስማማት አለብሽ፣ እንዲህ ሀብት እኮ እየጠራን ነው። ምናልባት እኮ ህይወታችን ሊለወጥ ይችላል በዚህ ገንዘብ በማለት እንግዲህ አይምሯን ሙል አድርገዋለች። ሳሚም ከእስር ቤት ተፈታል። በዚህም የተነሳ እንግዲህ ቤዛ ትደስታለች። ወደ እንደተፈታ እንግዲህ ወደ ቤዛ ነው የመጣው። ምን አዲስ ነገር አለ ለማለትም ጠይቋታል። እሷም ሱራፌል እንደነቃ እንዲሁም ደግሞ ሚስት የሆነች ሴት ልትቀጣ የምትፈልግ ብሎኛል ብላ ነገረችው። ሳሚ በዚህ ሃሳቧ ተደስቷል። ግን ቪዲዮውን ከገዛ ትይዛችን በጣም ሁሌ እያስገደደኝ ነው የሚኖረው አለች። ምናልባት ሱራፌል ከዚህ በኋላ ሌላ ጥፋት ላያጠፋ ይችላል ስለሚወዳት ግን እስኪ ደግሞ አንድ እድል ይሰጥ። ሙስሊም እንግዲህ ወደ ገጠር ይሄዳሉ። እዚህ ምንም አይነት ምክንያት የለኝም በማለት ሻንጣዋን ጠቅልላ ነበር የወጣችው ምክንያቱም ሳሚ ሙጭሌ ብሏታል። መንገድ ላይ ግን ከደረሰች በኋላ የትም አትሄጅም በማለት እንግዲህ በጣም አፈቅርሻለሁ ብሎ ፍቅሩን ይገልጽላታል። ሉሲ በቃ ማለት ቤዛ ነው እንደዛ ልላት የነበረ ይላታል። በጣም ትናደድ እና በጥፊ ስትለው ተመልሶ በቃ ፈቅርሻለሁ ይላታል። በዚህም የተነሳ እንግዲህ የፍቅሯን ተቀበላት ማለት ነው። የሉሲ እንግዲህ ከአንድ ላይ ቢሆኑ በጣም ደስ ይላሉ። የዛሬው ቪዲዮችን እንግዲህ ይህን ይመስላል። ሰላም ጤና ይስጥልኝ። ቻናል የቤተሰቦች ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ። አረ ሰብስክራይብ አድርጉ እንዴ! ጉዞ ወደ ሶስኬ ተንጠልጥለን እኮ ቀረን።